እስኪ አስቡት አንዲት ሴት በወጣትነት ዕድሜዋ በወንዶች ገዳም እምነቷንና ማንነቷን በልቧ አምቃ ለአርባ ዓመታት እንዴት ልትኖር ትችላለች? ሚስጥሯን የመጠበቁ ፈተና ምን ያህል ከባድ ነበር? በዙሪያዋ ካሉ መነኮሳት አንድም ሰው እንዴት ሊጠረጥራት አልቻለም? ከዚህ ሁሉ በስተጀርባ ያለው ኃይልስ ምንድን ነው? በታሪክ መጋረጃ ውስጥ ተሸሽገው በሚስጥር ቁልፍ ተቆልፈው የኖሩ ሲሰሟቸው የሚያስደንቁ አስገራሚ ታሪኮች አሉ። ዛሬ የምንዳስሰው በአንድ ወቅት በወንዶች ገዳም ውስጥ ለአርባ ዓመታት ያህል እንደ ወንድ መነኩሴ ሆና እውነተኛ ማንነቷን ከሁሉም ሰው አይን ሰውራ ስለኖረች፣ ነገር ግን ፍጻሜዋ ተአምራዊ ስለሆነላት አንዲት ብርቅዬ ሴት ነው። ታሪኳ የሚጀምረው ከልጅነት ሀዘንና ከአንድ አባት ያልተጠበቀ ውሳኔ ነበር። 15 ዓመት ሲሞላት አባቷ ልጄ፣ እኔ ዓለምን ንቄ ልመንን ነው አንቺን ግን ለመልካም ትዳር ላዘጋጅ ሲላት፣ የመለሰችው ምላሽ የህይወቷን አቅጣጫ ብቻ ሳይሆን የታሪኳን ፈለግ የቀየረ ነበር። አባቴ፣ የአንተን ነፍስ ልታድን የኔን ልታጠፋ ትሻለህን? እኔም ካንተ ጋር እመንናለሁ ነበር ምላሿ! እንዴት በወንዶች ገዳም ያኔ ነበር ያ አስገራሚ ያ ታላቅ ያ ልብን የሚሰብር ውሳኔ የተወሰነው። ስሜን ቀይር፣ ልብሴን ለውጥ፣ እንደ ወንዶች አድርገኝ ማንነቷን ሴትነቷን ለመንፈሳዊ ጥሪዋ ስትል ለመሰዋት ቆረጠች። ከዛስ ምን ሆነ? አብራችኝ ጥቂት ደቂቃዎችን ብታሳልፉ ምላሹን ታገኛላችሁ። ይህ እጅግ አስገራሚውና በቅድስና ትሩፋቶች የተሞላው የቅድስት እንባ መሪና ታላቅ ታሪክ ነው። ታሪኳ የሚጀምረው በበረከት ቀን ነው። በታኅሳስ ስምንት ቀን በፀይት መሪና ይህችን ዓለም ተቀላቀለች። የልጅነት ጊዜዋ ግን እንደ ብዙዎቹ አልነበረም። ገና ዓለምን ሳታውቅ፣ የእናትን ዕቅፍ ሳትጠግብ የምትወዳት እናቷ ማርያም ጥላት ወደማይቀረው ዓለም ተጓዘች። ይህ የመጀመሪያው የሐዘን ጥላ በሕይወቷ ላይ ያረፈበት ቅጽበት ነበር። ነገር ግን ፈጣሪ በሐዘኑ አልተዋትም። ደግ ልበ ቅን አባት ነበራት። ከእናቷ ሞት በኋላ ብቸኛ ልጁን የአይኑን ማረፊያ በምድራዊም ሆነ በመንፈሳዊ ጥበብ ያለምንም ጉድለት ኮትኩቶ አሳደጋት። በፍቅሩ ውስጥ ረፍትን አገኘች፣ በምክሩም ጥበብን ሰነቀች። ዓመታት ነጎዱ። ያቺ ትንሽ ልጅ ለአቅመ ሔዋን ደረሰች። አስራ አምስተኛው የልደት በዓሏ ሲከበር አባቷ ወደ እርሱ ጠራት። በአይኖቹ ውስጥ ቆራጥ ውሳኔ ይታያል። ልጄ አላት። ድምፁ በፍቅርና በቁርጠኝነት የተሞላ ነበር። እኔ መንገዴን መርጫለሁ። ይቺን ዓለም ንቄ በፈጣሪ ጥላ ስር ለመኖር ወደ ገዳም ልገባ ወስኛለሁ። አንቺን ግን እንዲሁ አልተውሽም። መልካም ደግ ባል መርጬልሽ ጎጆሽን አይቼ ልሄድ አስቤያለሁ አላት። ለቅጽበት ጸጥታ ሰፈነ። የአባቷ ቃል እንደ መብረቅ ነበር የወረደባት። በጊዜው የእርሷ ልብ ሌላ ጥሪን እየሰማ ነበር። አይኖቿን በአባቷ ላይ ተክላ ከልጅ አንደበት በማይጠበቅ ጥንካሬ ማባቴ ሆይ አለችው እንዴት እንዲህ አይነት ነገር ታስባለህ የአንተን ነፍስ ከሲኦን ልታድን ሽተህ የእኔን ነፍስ ለዓለም አሳልፈ ልትሰጣ ታስባለህ በፍጹም አይሆንም አንተ ወደ ገዳም ከገባህ እኔም ከአንተ ጋር እገባለሁ እንጂ በዓለም ተድራ ብቻዬን አልቀርም አባቷ አደነገጠ ይህን ምላሽ አልጠበቀም የልጁን መንፈሳዊ ጥማት ተመለከተ ነገር ግን እውነታው መራራ ነበር ልጅ አላት በሐዘኔታ የምትዩ መልካም ነው ነገር ግን እንዴት ሊሆን ይችላል? በአካባቢያችን ያሉት ገዳማት ሁሉ የወንዶች ብቻ ናቸው። አንዲት ሴት እንዴት በመካከላቸው ትኖራለች? ይህም ማይታሰብ ነው። የአባቷ ቃል ግን የመሪናን የጸና ውሳኔ አላላላውም፣ ይልቁንም የበለጠ እንድትቆርጣ አደረጋት እንጂ። በውስጧ አንድ አስገራሚ ደፋር ሐሳብ ተቀጣጠለ። አባቴ፣ አለች በልበ ሙሉነት፣ ስለዚህስ ጉዳይ አትጨነቅ፣ መፍትሄው በእጃችን ነው ስሜን ቀይርልኝ፣ እንደ ወንድ ልጅ ጥራኝ፣ ልብሴን ለውጥልኝ፣ የወንዶችን አለባበስ አልብሰኝ። ጸጉሬን እንደ መነኮሳት ላጨዋለሁ፣ ማንም ሴት መሆኔን አያውቅም። በዚህ መንገድ አብረን መመንኮስ እንችላለን። አባቷ የሰማውን ማመን አቃተው። ይህ እብደት ይመስላል። ነገር ግን የልጁ አይኖች ውስጥ ያየው ጽናት የልመና ሳይሆን የጸና ውሳኔ ነበር። ሴትነቷን፣ ማንነቷን ለፈጣሪዋ ስትል ለመሰዋት ዝግጁ መሆኗን ተረዳ። ይህ ቀላል አልነበረም። ይህ መሥዋዕትነት ነበር። ከዛም ውሳኔያቸውን አጸኑ። አባትና ልጅ የቀረቻቸውን ሀብትና ንብረት በሙሉ ሽጠው ገንዘቡን ለድሆችና ለችግረኞች መጽውተው ልባቸውን ከምድራዊ ሐሳብ አጽድተው የገዳሙን መንገድ ተያዙት። በደረሱበትም ገዳም ያቺ መሪና የምትባል ወጣት ካሁን በኋላ በሌላ ስም ተጠራች። እንባ መሪና ተባለች። የገዳሙ ህይወት ተጀመረም ከወንዶቹ እኩል መስገድ፣ መጾም ለየት ተቀን መጸለይ የዕለት ተዕለት ተግባሯ ከባድ ነበር። ነገር ግን በውስጧ የተሸከመችው ምስጢር የበለጠ ከባድ ነው። እያንዳንዱ እንቅስቃሴዋ በጥንቃቄ የተሞላ፣ እያንዳንዱ ቃሏ የተለካ፣ እያንዳንዱ እይታዋ የተሰላ ነበር። ቀን ቀን በመንፈሳዊ ተጋድሏ መነኮሳቱን ስታስደምም፣ ለሊት ለሊት ግን በብቸኝነቷ ሴትነቷን ደብቃ የምትኖረው ኑሮ ልቧን በፍርሃትና በጸሎት ይሞላው ጀመር። ፂም አለማውጣቷና የቀጭን ድምጿ ጥርጣሬ እንዳይፈጠር ጃንደረባ ይሆናል የሚል ሐሳብ በመነኮሳቱ ዘንድ ተፈጥሮ ነበርና ማንም እውነቱን አልጠረጠረም። ዓመታት አለፉ። በዚህ ሁኔታ ውስጥ እየኖረች አባቷ ግን አረጀ፣ ደከመ። የሞቱ ሰዓት ሲቀርብ የገዳሙን አበምኔት አስጠርቶ በመጨረሻ እስትንፋሱ በሹክሹክታ አንድ አደራ ተናገረ። አደራህን ልጄ እንባ መሪናን ወደ ከተማ ለምንም አይነት ጉዳይ እንዳትልክብኝ፣ አደራህን አለም። የአባቷ የመጨረሻ ቃል፣ ያ የአደራ ሹክሹክታ በገዳሙ አየር ላይ ብዙም አልቆየም። የሰው ልጅ ተፈጥሮ፣ ምናልባትም ቅናት፣ ምናልባትም አለማወቅ የአባቷን ስጋት ወደ ጎን እንዲል አደረገ። አንዳንድ መነኮሳት እንባ መሪና ለምን ልዩ እንክብካቤ ያገኛል፣ ለምን ከሌሎች ተለይቶ ከገዳም አይወጣም የሚል ቅሬታ ማንሾካሾክ ጀመሩ። የሹክሹክታም አበመኔቱ ጆሮ ዘንድ ደረሰ። የአባቷን አደራ ለጊዜውን ለጊዜውም ቢሆን ዘንግቶ ወይም ምናልባትም የመነኮሳቱን ቅሬታ ለማብረድ አስቦ እምባመሪናን መሪናን ለአንድ ገዳማዊ ተልዕኮ ወደ ከተማ ላካት። ያቺ ጉዞ የጥፋት መጀመሪያ ነበረች። እምባመሪና መሪና ለተልዕኮ በተላከችበት ከተማ ከአንድ ቤተሰብ ዘንድ አደረች። ቤቱ የገዳሙ ወዳጅ ነበርና በእንግድነት ተቀበሏት። ነገር ግን በዚያች ሌሊት የክፋት እጅ በማይታሰብ መንገድ ተዘረጋ። አንድ ነፍሱን ለሰይጣን ያስገዛ ጎረምሳ በድብቅ ወደ ቤቱ ዘልቆ ገባ። ዓላማውም የቤቱን ባለቤት ወጣት ልጅ፣ ገና ያላፈራችውን አበባ ክብሯን መክፈፍ ነበር። ያንንም አደረገ። ጨለማውን ተገና አድርጎ የንጽህናዋን መጋረጃ ቀደደ። ነገር ግን ክፋቱ በዚህ አላበቃም። ቤቱን ለቆ ሲወጣ ያችን በፍርሃትና በሐፍረት የምትጨነቀውን ልጅ አስጠግቶ የመጨረሻውን የመርዝ ፍላጻ ወረወረባት። አባትሽ ወይም ማንም ሰው ይህን ያደረገብሽ ማን ነው ብሎ ቢጠይቅሽ አላት፣ በሹክሹክታ ያ ለተልዕኮ የመጣው ወጣት መነኩሴ እንባ መሪና ነው ብለሽ መልሺ፣ አላት። የሐሰት ዘር በጽንሱ ልብ ውስጥ ተዘራ። ሦስት ወራት አለፉ። ሦስት ረዣዥም ወራት የልጅቷ ሚስጢር ግን ከእንግዲህ ሊደበቅ አልቻለም። የእርግዝናዋ ምልክቶች መታየት ጀመሩ። አባቷ የቤተሰቡ አሳዳሪ ይህንን ሲያውቅ በድንጋጤና በቁጣ ደነዘዘ። ልጁን አስጠግቶ ይህንን ያደረገብሽ ማን ነው ንገሪኝ፣ ሲል አፈጠጠባት! ያች ያቺ ልጅ በውሸትና በፍርሃት ተተብትባ የአጎረምሳ ባስጠናት መሠረት እየተንቀጠቀጠች መለሰች፣ አባ አባ እንባ መሪና ነው ያ መነኩሴ ብላ መለሰች ቃላቶቹ እንደ እሳት ነደዱ። አባትየው ኢዮብ በቁጣ አይኑ ፈጠጠ። ገዳሙ ላይ ያለው እምነት ሁሉ በአንድ ቅጽበት ተኖ ጠፋ። እግሮቹ ወደ ገዳሙ ይዘውት በረሩ። የገዳሙ ጸጥታ በቁጣው ጩኸት ተሰበረ። እንደ እብድ እየጮኸ በመነኮሳቱ ላይ የስድብ ናዳ አወረደባቸው። እናንተ የውሸት ቅዱሳን፣ እናንተ ዓመፀኞች! ያ እናንተ ደቀ መዝሙር የምትሉት እምባ መሪና የልጅን ክብር አዋርዶ ሕይወቷን አባላሽቶ መጥቷል አበምኔቱ ግራ ተጋብቶ እየሆነ ያለውን ማመን አቅቶት የተቆጣውን አባት ለማረጋጋት ሞከረ። ምን ማለትህ ነው? እንዴት ሆኖ ሲል ጠየቀ። አባትየውም በንዴት እየተንቀጠቀጠ ምን ማለትህ ነው ትለኛለህ? ያ አምባ መሪና የተባለው ደቀ መዝሙርህ ልጄን በግፋ ረከሳት። አሁን ደግሞ የድርጊቱ ፍሬ በማኅፀኗ ውስጥ ነው። አበምኔቱ ደነገጠ። የገዛ መንፈሳዊ ልጁ እንዲህ አይነት ነውር ፈጸመ ብሎ አመነ ወዲያውኑ በታላቅ ቁጣ እንባ መሪና እንዲቀርብለት አዘዘ። ያቺ ቅድስት ስለተፈጠረው ምንም ሳታውቅ በንጹህ ልቧ አቀረበች። ያ አበምኔቱ አይኖች እንደ እሳት ይፋጁ ነበር። አንተ አመፀኛ፣ አንተ የገዳሙን ስም ያጠፋ፣ አንተ በቅድስና ልብስ የተሸፈንክ ተኩላ እያለ የቁጣና የእርግማን መዓት አወረደባት። በዚያች ቅጽበት አለም በእንባ መሪና ላይ የዞረች መሰለ። እዚህ ጋር ሁለት መፍትሄዎች አሉ የመጀመሪያው መናገር ነው። ሴት ነኝ፣ ይህ ክስ ስህተት ነው ብሎ ማንነቷን ገልጦ የገዳሙን ሥርዓት ታናክቶ ምናልባትም የባሰ ውርደት መቀበል፣ ወይም ደግሞ ዝምታ፣ የሌሎችን ኀጢአት በራስ ላይ ጭኖ የክርስቶስን የመከራ ጽዋ አርአያ ማድረግ፣ የስቃይ መንገድን መምረጥ። በአንድ በኩል እውነት፣ በሌላ በኩል መስዋዕትነት። ተንበረከከች፣ ወደ መሬት አቀረቀረች፣ አይኖቿ በእንባ ተሞሉ። ውሳኔዋን ወሰነች። የዝምታን ዋጋ ለመክፈል መረጠች። ከወደቀችበት ቀና ብላ አይኖቿ በእንባ ተሞልተው ነበር። ነገር ግን የውሸት እንባ አልነበረም። የንጽህናዋ፣ የልቧ ስብራት እንባ ነበር። በዙሪያዋ ያሉትን የተቆጡ ፊቶች አንድ በአንድ ተመለከተች። በድምጿ ውስጥ የነበረው ግን የጥፋተኝነት ሳይሆን የማይናወጥ የመሥዋዕትነት ጽናት ነበር። አባቶቼ አለች በለሆሳስ ማሩኝ፣ ይቅርበሉኝ አዎ ወጣትነት ቢያስተኝ ነው። ዝምታ ሆነ፣ ፍጹም አስደንጋጭ ዝምታ በቦታው ሰፈነ። ማንም ይህን አልጠበቀም! ጥፋተኛ ነኝ የሚልውቅና ያ ሲያደንቁት የነበረው የመንፈሳዊነት አርአያችን ነው ሲሉት የነበረው ወንድማቸው ይህንን አይነት ነውረኛ ስራ መስራቱን ማመኑ ቁጣቸውን ወደ እሳትነት ለወጠው። አስወጡት! ይህን እርኩስ ከቅዱስ ስፍራችን አስወጡት ሲል አበ ምኔቱ አዘዘ። መነኮሳቱም ያለ ምንም ርህራሄ እየገፈታተሩ እየሰደቡ ከገዳሙ ቅጥር ግቢ ወደ ውጭ ወረወሯት። የበሩ መቆለፊያም ከኋላዋ ጮሆ ተዘጋ። ነገር ግን ቅጣቱ በዚህ አላበቃም። ከገዳሙ ከመባረሯ በተጨማሪ እጅግ በጣም ከባድ የሆነ ቀኖና ጫኑባት። በዓለም ላይ ብቻዋን ያለ መጠለያ፣ ያለ ምንም እርዳታ ተተወች። የቀድሞ አክብሮትና ፍቅር በአንድ ጀንበር ወደ ንቀትና ጥላቻ ተለወጠ። ያቺ ንጽሕት ድንግል ባልሰራችው ኀጢአት በዓለም ፊት እንደ ካሃዲና መንዝራ ተቆጠረች። የስድስት ወራት የመከራ ጊዜ አለፈ። ከገዳሙ በር ውጪ በብርድና በፀሐይ እየተጠበሰች በጸሎትና በትዕግስት ቀኖናዋን እየፈጸመች ቆየች። ግን የመከራው ጥልቀት ገና አልታየም ነበር። አንድ ቀን ያቺ ሐሰተኛ ምስክር ያቺ እናት በእጆቿ ሕፃን ይዛ መጣች። ያን የኀጢአት ውጤት የሆነውን ትንሽ ፍጥረት መታም ያለ ምንም ርኅራሄ በእንባ መሪና ዕቅፍ ውስጥ አስቀመጠችው። ይኸውልህ አለቻት በንቀት፣ የሰራኸው ሥራ ውጤት ያንተው ልጅ ነውና አሳድገው። አስቡት እስቲ! እንዴት ያለ የጭካኔ ጥግ ነው! ያቺ ድንግል፣ ያቺ አካሏ በገድል የደረቀ መነኩሴ እንዴት ይህን ሕፃን ልታሳድግ ትችላለች? ልታጠባው ብትፈልግ እንኳን ከየት ወተት ታገኛለች? ሕፃኑ በእጆቿ ላይ ሆኖ ያለቅሳል። የእርሷም ልብ ከሕፃኑ በላይ ያለቅስ ጀመር። ፈተናው ከባድ ነው። ከገዳም መባረሯ፣ የሐሰት ክሱ፣ ሁሉም ከዚህኛው መከራ ጋር ሲነጻጸር ግን ቀላል ይመስል ነበር። ምን ታድርግ? ሕፃኑን ጥላው ትጥፋ ወይንስ ሌላ? ከገዳሙ በር ውጪ ዓለም ጨለማውን ገለጠባት። በእጆቿ የምታለቅስ ትንሽ ነፍስ ይዛ ቅድስት መሪና የመከራዋን ጥልቀት ተመለከተች። ድንግል አካሏ እንዴት ወተት ሊያፈልቅ ይችላል? በገድል የደከመ ሰውነቷስ ይህን ይህንን ተጨማሪ ሸክም እንዴት ሊሸከመው ይችላል። የመጀመሪያዎቹ ቀናትና ሌሊቶች እጅግ አስፈሪ ነበሩ። የሕፃኑ ለቅሶ ልቧን ይሰብረው ነበር። የራሷ ረሃብና ብርድ ደግሞ ሰውነቷን ያደክመው ነበር። ነገር ግን ተስፋ አልቆረጠችም። በማለዳ ከእንቅልፏ ስትነሳ ያንን ትንሽ ፍጡር በደከመ ክንዶቹ አቅፋ ወደ እረኞች ሰፈር ጉዞ ትጀምራለች። በየቀኑ በሐፍረት እየተሸማቀቀች እጆቿን እየዘረጋች ለልጁ ጥቂት ወተት ትለምን ጀመር። አንዳንዶች በርህራሄ ይሰጧታል፣ ሌሎች በንቀት ይመለከቷታል። የኀጢአቱ ፍሬ እኮ ነው እያሉ እንሸኳሸኩ ነበር። እያንዳንዱ የንቀት እይታ፣ እያንዳንዱ የስድብ ቃል እንደ ሹል መርፌ ልቧን ይወጋው ነበር። የበጋው ሐሩር ቆዳዋን ይጠብሰው፣ የክረምቱ ቁር አጥንቷ ድረስ ዘልቆ ይቆረጥማት ጀመር። ሌሊት ላይ መጠለያ ፍለጋ ከድንጋይ ስር ወይም ከዛፍ ጥላ ስር ስትጠለል ህፃኑን ከብርድ ለመከላከል የራሷን ልብስ ታካፍለው ነበር። በዚህ ሁኔታ በልመና በእንግልት፣ በብርድና በፀሐይ ሦስት ዓመታት አለፉ። ሦስት ሙሉ ዓመታት። ያ ህፃን በእግዚአብሔር ቸርነትና በእርሷ የማያቋርጥ ጥረት ከሞት ተረፈ። ጥቂት ጥቂት እያለ ማደግ ጀመረ። ከሦስት የመከራ ዓመታት በኋላ ቀኖናዋን እንደጨረሰች በመቁጠር ይመስላል፣ ልቧ ወደ ገዳሙ ናፈቀ። ያን በእጆቿ ያደገውን ልጅ ይዛ በድጋሚ ወደ ተዘጋው የገዳም በር ተመለከተች። የበሩን መቆለፊያ አንኳኳች። በሩ ሲከፈት የመነኮሳቱ አይኖች አሁንም በጥርጣሬና በንቀት የተሞሉ ነበሩ። ነገር ግን እንድትገባ ፈቀዱላት። ግን ወደ ቀድሞ ክብሯና ቦታዋ አልነበረም። የተሰጣት ሥራ የገዳሙ የመጨረሻውና ዝቅተኛው ነበር። የሁሉንም መነኮሳት ክፍል ማጽዳት፣ መጥረግ፣ ማደራጀት፣ ምግብ ሲዘጋጅ ማገዝ፣ ማገዶ መልቀም፣ ውሃ ከሩቅ ምንጭ መቅዳት፣ የሁሉም አገልጋይ ሆነች። በዝምታ ያለምንም ቅሬታ የተሰጣትን ሁሉ ትፈጽም ነበር። ያ ሕፃን አብሯት አለ። በቀን ሥራዋን ስትሠራ እያየ፣ በሌሊት ደግሞ በጸሎቷና በትዕግሥቷ እየታነጸ አደገ። መነኮሳቱ አሁንም እንደ ኃጢያተኛ ይመለከቷታል። ነገር ግን እርሷ በአገልግሎቷና በዝምታዋ ትጋደል ነበር። አንድ አመት፣ ሁለት አመት፣ 10 አመት፣ 20 አመት፣ 30 አመታት ጊዜው እንደ ውሃ ፈሰሰ። እስቲ አስቡት፣ 37 አመታት በዚህ ሁኔታ አለፉ። ያ በእጆቿ ያደገው ልጅ ጎልምሶ ያሳዳጊውን ፈለግ ተከትሎ ደግና ቅን መነኩሴ የሆነ ምናልባትም ያሳዳጊውን እውነተኛ ማንነትና ከፈለችውን መስዋዕትነት ሳያውቅ ቀርቶ ይሆናል። አመታት እንደ ቅጠል ረገፉ። 37 የመከራና የትዕግሥት አመታት ያቺ በወጣትነቷ አይገባችውም ባመሪና አሁን በዕድሜ የገፋች፣ በገድል የደከመች፣ በብዙ ድካምና አገልግሎት ያረጀች ሽማግሌ ይሆናለች። ሰውነቷ በጊዜና በችግር ተጎሳቁሏል። ነገር ግን መንፈሷ አሁንም እንደ ብረት የጸና ነው። በመጨረሻም ያቺ ለብዙ ዘመን ስትጠብቃት የነበረችው የሽግግር ሰዓት ደረሰች። ቅድስት መሪና ታመመች። የዓመታት ድካም፣ የልብ ስብራት፣ የተሸከመችው የምስጢር ሸክም ሁሉም ተደማምሮ በድካም አልጋ ላይ እንድትወድቃ አደረጋት። በህመሟ ጊዜ እንኳን ምንም አይነት ምሬትና ቅሬታ አልተሰማባትም። በጸጥታ በጸሎትና በትዕግስት የመጨረሻ ቀኖቿን ትገፋ ነበር። መነኮሳቱም አልፎ አልፎ እየመጡ ይጠይቋታል። አንዳንዶቹ ምናልባት በልባቸው ራር ተውላት ሌሎቹ ደግሞ አሁንም በቀድሞ የጥርጣሬ አይን እያዩዋት። በመጨረሻም ያቺ የተባረከች ነፍስ ለዓመታት የታገሰችው፣ የተሰቃየችው፣ ይቅር ያለችው ከደከመው ስጋዋ ተለይታ ወደ ፈጣሪዋ በሰላም አረፈች። እንባ መሪና ይህን ዓለም ተለየች። የሞቱ ዜና በገዳሙ ሲሰማ የተለመደው የመነኩሴ ስርዓተ ግንዘት ተጀመረ። ስጋውን አጥበው ገዳማዊ ልብሱን አልብሰው ለቀብር ለማዘጋጀት መነኮሳቱ ተሰበሰቡ። ይህ የተለመደ ተግባር ነው። ነገር ግን ያ ቀን ሁሉም ነገር የሚለወጥበት ቀን ነበር። ገና ስጋውን ሊያጥቡ ልብሱን ሲገልጡ እጆቻቸው በአየር ላይ ቀሩ፣ አይኖቻቸው ፈጠጡ፣ ትንፋሻቸው ተቋረጠ። ያ ለዓመታት ወንድማችን አባ እንባ መሪና ብለው ሲጠሩት የነበረው ሰው ሴት ሆኖ ተገኘ። ድንጋጤ ፍጹም መደንገጥ፣ የማይታመን ሽብር ቦታውን ወረረው። ይህ ይህ እንዴት ሊሆን ይችላል ሲሉ ተንሸኳሸኩ። በፍርሃት ወደ ኋላ ፈገፈጉ። እንዴት ይህንን ምስጢር ለዚህ ሁሉ ዘመን ልትደብቅ ቻለች? ያ ክስ፣ ያ ሕፃን፣ ያ ሁሉ መከራ፣ ሁሉም በአንድ ቅጽበት የተለያየ ትርጉም ያዘ። ከፊሎቹ በፍጥነት እየተንደረደሩ ወደ አበምኔቱ ክፍል ሄዱ። አባታችን፣ አባታችን ኑ አስደንጋጭ ነገር ተፈጥሯል። እንባ መሪና እንባ መሪና እኮ ሴት ናት። አበምኔቱ የሰማውን ማመን አልቻለም። ምን ምን እያላችሁ ነው? ነገር ግን የመነኮሳቱ ፊት ላይ ያለው ድንጋጤና ሽብር የውሸት አልነበረም። እየተጣደፈ ስጋ ወዳለበት ቦታ ሄዶ በገዛ አይኑ አረጋገጠ። ያኔ ነበር የአባቷ የመጨረሻ አደራ የክሱ የከሱ ቀን የተናገረችው ወጣትነት አስቶይነው ይነው የሚለውን እንቆቅልሽ ቃል ያለፈው 37 ዓመታት የግፍና የመከራ ታሪክ ሁሉም በአእምሮ ውስጥ የተገለጠለት ልቡ በጸጸት ተመታ፣ ጉልበቱ ከዳው፣ መሬት ላይ ተደፍቶ ወይኔ ወይኔ፣ ምን አይነት በደል ሰራን፣ ምን አይነት ግፍ ፈጸምን እያለ ዋይታውን አቀለጠው። ዜናው እንደ ሰደድ እሳት በመላው ገዳም ተሰራጨ። መነኮሳት ሁሉ እየተሯሯጡ መጡ። በዙሪያዋ ተሰብስበው ያቺን በህይወት ሳለች የናቋትን ያዋረዷትን፣ አሁን ግን በሞቷ ያስደነገጠቻቸውን ቅድስት እያዩ ልባቸው በሐዘንና በጸጸት ተሰበረ። እንባቸው እንደ ጅረት ፈሰሰ። ደረታቸውን እየደቁ ማሪን፣ ቅድስት መሪና፣ ማሪን እያሉ ጮሁ ጀመር። ያ የንቀትና የድፍረት ቦታ በዋይታና በጸጸት ተሞላ። ከዚያም በኀፍረትና በክብር ስጋዋን በጥንቃቄ አነሱ። በንጹህ በፍታም ገንዘው በአጎበር ጋር ደው በራሳቸው ትከሻ ተሸክመው በገዳሙ አጸድ ውስጥ እየዞሩ የምህላ ጸሎት ጀመሩ። ስለ ቅድስት መሪና ብለህ አቤቱ ይቅር በለን፣ ስለዚች ንጽሔት አገልጋይህ ብለህ ማረን እያሉ ቀኑን ሙሉ ሲማጸኑ አሉ። ፀሐይ ልትጠልቅ ስትል በጸጸት ልባቸው ተሰብሮ በልመና ድምጻቸው ደክሞ ሳለ ድንገት ከየት እንደመጣ የማይታወቅ ግን ደግሞ ግልጽና ህያው የሆነ ድምፅ ከተሸከሙት ሕይወት ከተለየው ከተባረከው ስጋዋ እንዲህ ሲል ተሰማ ይቅር ይበለን። ተአምር ነበር። ፍጹም ተአምር። ሁሉም ደንግጠው ጸጥ አሉ። ከዚያም ታላቅ የደስታና የአድናቆት ድምፅ ተሰማ። ይቅርታቸው ከሰማይ በራሷ በቅድስቲቷ አንደበት ተረጋግጦላቸው ነበር። ያን ጊዜ በታላቅ ክብርና ዝማሬ በተአምር በከበረው ስጋዋ ፊት እየሰገዱ በገዳሙ ውስጥ መካነ መቃብሯን አዘጋጁ። ይህ ነው እንግዲህ የቅድስት መሪና ወይም በወንድ ስሟ የአባ እምባ መሪና አስገራሚና በተአምር የታጀበው ታሪክ። ከዓመታት የዝምታ መጋረጃ ጀርባ የተደበቀው እውነት ማን አስቦት ነበር? ያቺ ለ40 ዓመታት ያህል በወንዶች ገዳም ውስጥ እንደ አንዱ መነኩሴ ስትኖር፣ ስትሰግድ፣ ስትጸልይ፣ ስታገለግል የኖረችው እንዲህ ያለ ታላቅ ምስጢርና መስዋዕትነት ተሸክማ እንደነበር ማን አስቦት ነበር? አስቡት ሴትነቷን ደብቃ የወንድ ልብስ ለብሳ በወንዶች መሃል መኖር ምን ያህል ከባድ ፈተና እንደሆነ። በዚህ ላይ ደግሞ ያላደረገችውን ኃጢአት በዝምታ ተቀብላ ከገዳም ተባራ የስድብና የንቀት መዓት በላይዋ ላይ ወርዶ የሌላን ሰው ልጅ እንደራሷ አድርጋ በልመናና በእንግልት ለዓመታት ማሳደግ ይህ ከሰው አቅም በላይ የሆነ ታላቅ ጽናትን የሚጠይቅ ትዕግስት ነው ቅድስት መሪና ግን ይህንን ሁሉ በዝምታ አለፈችው ለምን ዝም ማለች ብለን ከጠየቅን ለምን ሴት ነኝ ብላ እውነቱን አልተናገረችምም ካልን ምናልባት የገዳሙን ሰላም ላለማወክ፣ ምናልባት የአባቷን የመጨረሻ አደራ ላለማፍረስ፣ ወይም ደግሞ በዋናነት እንደ ክርስቶስ የሌሎችን ኀጢአት በራሷ ላይ ለመሸከም በመሥዋዕትነቷ የሰማያዊ አክሊልን ለማግኘት ነው። ምክንያቱ ምንም ይሁን ምን ድርጊቷ ስለ ይቅርታ፣ ስለ ትዕግሥትና ራስን መሥዋዕት ስለማድረግ የመጨረሻውን ምሳሌ ትቶልን አልፏል። የገዳሙ መነኮሳት በድንጋጤና በጸጸት ልባቸው ተሰብሮ ያንን የተሸከሙትን የበደል ሸክም እንዴት ሊያራግፉት ቻሉ ካልን፣ መልሱ የመጣው ከራሷ ከቅድስት መሪና ነበርና፣ ፍጹም ይቅርታን አግኝተዋል። ከሞተች በኋላ እንኳን ሕይወት ከተለየው ሥጋዋ በተሰማው ተአምራዊ የይቅርታ ቃል፣ ይቅር ይበለን ከሚለው ቃል የይቅርታን ኃይል ተምረዋል። ይህ የይቅርታ ኃይል ከሞትም በላይ እንደሚሻገር አሳይቶናል። ቅድስት መሪና በሕይወቷም ሆነ በሞቷ የክርስቶስን የፍቅርና የይቅርታ መንገድ አስተምራለች። የእርሷ ታሪክ ለእያንዳንዳችን ትልቅ መስተዋት ነው። በሕይወታችን ውስጥ በሐሰት ስንከሰስ፣ መከራ ሲበዛብን፣ ሰዎች ሲፈርዱብን፣ ምን ያህል መታገስ እንችላለን? ምን ያህል ይቅር ለማለት ልባችን ይፈቅዳል? በፈተና ውስጥ እምነታችን ምን ያህል ጽኑ ነው? ቅድስት መሪና የከፈለችው መሥዋዕትነት፣ ያሳየችው ትዕግሥትና ይቅር ባይነት ለእኛ ለምንፈተነው ለምንሰናከለው ትልቅ የብርታት ምንጭና አርአያ ነው። ዛሬም ድረስ ቅድስት መሪና በቤተ ክርስቲያን በቅድስና ማዕረግ ትከበራለች። ታሪኳም ከትውልድ ወደ ትውልድ እየተላለፈ ስለ እምነት ጽናትና ስለ ይቅርታ ኃይል ያስተምራል። ያቺ በሰው ፊት የተዋረደችው በእግዚአብሔር ፊት ግን የከበረችው፣ ያቺ ምስጢሯ በሞት የተገለጠው እንባ መሪና የትዕግሥትና የይቅርታ የጸናች የክርስትና ሕይወት ምልክት ሆና ለዘላለም ትኖራለች። ያቺ በህይወት እያለች ዝምታን የመረጠች ስቃይዋን በሆዷ ይዛ የኖረች ቅድስት በሞቷ እንኳን የይቅርታን ኃይል ያሳየቻቸው፣ በደላቸውን ይቅር ማለቷን ከሰሙ በኋላ ነፍሳቸው ከታላቅ የጥፋተኝነት ስሜት ነፃ ወጣች። አሁን የሚመለከቷት በጸጸት ብቻ ሳይሆን በታላቅ አክብሮትና ፍቅር ነው። ይህች በመካከላቸው እንደ ወንድ መነኩሴ እንደ ወንድማቸው በኋላም እንደ ኀጢአተኛ ስትንቀሳቀስ የነበረችው ታላቅ ቅድስት መሆኗን የእግዚአብሔር ልዩ ጸጋ ያደረባት መሆኗን በተአምር አረጋገጡ። ታሪክ እንደሚዘክረው የቅድስት መሪና ሞትና የተአምራዊ ቅርታዋ ዜና ከተሰማ በኋላ እነዚያ በንጽህት ነፍሷ ላይ የሐሰት ምስክርነትን የመሰከሩና የመከራዋ ምክንያት የሆኑ ሰዎች ከባድ መቅሰፍት ወረደባቸው። አእምሯቸው ተናወጠ፣ ልባቸው ሰላምን አጣ፣ በቀንም በሌሊትም ረፍት አጡ። ያ የዋሹት ውሸት፣ ያ የፈጸሙት በደል እንደ ጥላ እየተከተለ አሰቃያቸው። እብደት የያዛቸው በየመንገዱ እየጮኹ ልብሳቸውን እየቀደዱ ሰላም የሌላቸው ፍጥረታት ሆኑ። ቅድስት መሪና ከሰማይ ሆና ይቅርታዋን እስክትልክላቸው ድረስ በዚያ የእብደትና የሥቃይ ሁኔታ ውስጥ ለመኖር ተገደዱ። የንጹሐን ደም፣ የሐሰት ምስክርነት ዋጋው እጅግ ከባድ መሆኑን በተግባር አዩ። የቅድስት መሪና የመጨረሻው ድል፣ የእውነትና የንጽሕና ድል በዚህ መልኩ ተረጋገጠ። እንዲህ ነበር እንግዲህ የቅድስት መሪና ወይም እንደ ተሰወረችበት ስሟ የአባ እንባ መሪና አስገራሚና ልብን የሚነካ ታሪክ ፍጻሜውን ያገኘው ከአባቷ ጋር ዓለምን ንቃ ወደ ገዳም የገባችው ያችው ወጣት ማንነቷን ደብቃ እንደ ወንድ መነኩስ የሆና ለአርባ ዓመታት ያህል በሚስጥር የኖረችው፣ በወጣትነቷ በሐሰት ተከሳ ክብሯ የጎደፈ መስሎ የታየችው፣ ባልሰራችው ኃጢአት ከገዳሙ የተባረረችው። የሌላውን ሰው ልጅ እንደ ራሷ አድርጋ በልመናና በእንግልት ለዓመታት ያሳደገችው በዝምታ በትዕግሥት በአገልግሎት ለ37 ዓመታት በገዳሙ ዝቅተኛውን ሥራ ያሳለፈችውም። ይህ ታሪክ እንዲሁ የሚሰማ እንዲሁ የሚረሳ ተራ ታሪክ አይደለም። በውስጡ እጅግ ጥልቅ የሆኑ መንፈሳዊ ትምህርቶችን ይዟል። ስለ ትዕግስት ጥግ ያስተምረናል። አንድ ሰው በእምነቱ ሲጸና መከራው ቢበዛበት፣ ውርደቱ ቢከብደው እንኳን መጨረሻው ክብር እንደሆነ ያሳየናል። ቅድስት መሪና ለአርባ ዓመታት ያሳየችው ትዕግስት ለሁላችንም የጽናት ምሳሌ ነው። ስለ ይቅርታ ኃይል ያስተምረናል። የበደሉንን፣ ያዋረዱንን፣ የጎዱንን ይቅር ማለት ምን ያህል ከባድ እንደሆነ እናውቃለን። ነገር ግን ቅድስት መሪና በህይወት እያለች በዝምታዋ፣ ከሞተችም በኋላ በታምራዊ ድምጿ ያሳየችው ይቅርታ የይቅርታን መለኮታዊ ኃይልና በረከት ያስረዳናል። ይቅርታ ከበቀል በላይ እንደሆነ ተመሰክራለች። ስለ መስዋዕትነት ጥልቀት ይነግረናል። ማንነቷን፣ ሴትነቷን፣ ክብሯን ለፈጣሪዋ ስትል ሰውታለች። የሌሎችን ኀጢአት በራሷ ላይ ተሸክማለች። ይህ ከራስ ወዳድነት የጸዳ ፍጹም የመስዋዕትነት ሕይወት የእውነተኛ መንፈሳዊነት አንዱ ገጽታ መሆኑን ያሳየናል። ስለ ሐሰት ምስክርነት አስከፊነት ይህ ታሪክ ያስጠነቅቀናል። በአንዲት ንጹሕ ነፍስ ላይ የተመሰከረች የሐሰት ቃል ምን ያህል መከራና ሥቃይ እንዳስከተለ አይተናል። ዋጋውም ከባድ እንደነበር ተመልክተናል። እውነት በመጨረሻ እንደምታሸንፍ፣ ሐሰት ግን እንደምትዋረድ ያረጋግጥልናል። እናም ይህንን ታሪክ ስንሰማ እያንዳንዳችን ራሳችንን እንድንጠይቅ እንገደዳለን። እኛ በህይወታችን ፈተና ሲገጥመን፣ መከራ ሲበዛብን፣ በሐሰት ስንከሰስ ምን ያህል መታገስ እንችላለን? እንደ ቅድስት መሪና ዝምታንና ይቅርታን መምረጥ እንችል ይሆን? ልባችን ምን ያህል ለይቅርታ ዝግጁ ነው? የእምነታችን ጥልቀትስ እስከምን ድረስ ነው? ይህ ታሪክ እነዚህን ጥያቄዎች ይጠይቀናል። የቅድስት መሪና ታሪክ በጨለማ ውስጥ ብርሃን ሆኖ ያብራልን፣ በትዕግሥትና በይቅርታ እንድንጸና፣ በእምነታችንም እንድንበረታ ያንቃን። የእናታችን በረከትና መልጃ ከሁላችን ጋር ይሁን። ሰላም፣ እግዚአብሔር አይለየን። አሜን።